ጌታ ጸጋና ሰላም፣ ቸርነትና ምህረት በሁላችሁ ላይ ይሁን። ኢየሱስ ይወዳቸዋል። እንግዲህ ዛሬ አንድ ብለን ሕያው ክብርን ምን ብለናል ጀምረናል። ስሙ ይባረክ አሜን። እሳትን አስጨረሰን ሠላሳውን ቀን። ዛሬ ደግሞ ክብሩን የእግዚአብሔር ልጅ የከበረው ንጉሥ ኢየሱስን የእርሱን ክብር እያወራን ሠላሳውንም ቀን ደግሞ ያስጨርሰናል። ስሙ ለዘላለም ያድናል። ዮሐንስ ወንጌል ምዕራፍ 1 ቁጥር 27 ጀምሮ በኢየሱስም አነባል። እኔ አለ ዮሐንስ የጫማውን ጠፍር ልፈታ የማይገባኝ ከኔ በኋላ የሚመጣው ከእኔ ይልቅ የሚከብር ይህ ነው አላቸው። ሌላ እንዳጠብቅ የሚከብር ከብሮ ያለ ኢየሱስ ብቻ ነው፣ የሚከብርም ኢየሱስ ብቻ ነው። ስለዚህ የከበረው ኢየሱስን አምናችሁ አብራችሁ እንዲከብሩ መልእክቴ ነው። ቁጥር 28 ይህ ነገር ዮሐንስ ያጠምቅበት በነበረው በዮርዳኖስ ማዶ በቢታንያ በቤተ ራባ ሆነ። በነጋውም ዮሐንስ ኢየሱስ ወደ እርሱ ሲመጣ አይቶ እንዲህ አለ እነሆ የዓለምን ኀጢአት የሚያስወግድ የእግዚአብሔር በግ ኀጢአታችን በደሙ ተወግዷል በማን በኢየሱስ ስለዚህ የከበረው ኢየሱስ ስሙ ይባረክ ቁጥር ሰላሳ አንድ ሰው ከኔ በኋላ ይመጣል ከኔ በፊት ነበርና ከኔ ይልቅ የከበረ ሆኗል ብዬ ስለ እርሱ ያልሁት ይህ ነው አለ አየ እንደ ከበረ ዮሐንስም ነገረን፣ እንደ ከበረ እንደ ከበረ ቅድስት ድንግል ማርያም ነገሩን፣ እንደ ከበረ ጻርቃን ሰማዕታት መሰከሩለት እንደ ከበረ፣ ይኸው እኛም እንመሰክርለታለን። የከበረው ንጉሥ ሊመጣ በደጅ ነውና ንስሐ ግቡ። ክብር ለኢየሱስ ይሁንለት። እኛ እናከብረዋለን። ለተዋረደልን ጌታ ኃጢአታችንን ለወሰደልን፣ ሞታችንን ሙቶልን ሕይወትን ለሰጠ ላከበረን ጌታ ክብር ይሁንለት። አሜን